ጠጣ ብለው ከሰጡት በደስታ ሲጨልጥ ክፍት ሆኖ ካገኘም ማለቢያ ሲልስ ነው እንጂ ውሻ አንካ እነ እከሌ ጋር ወተት አድርስ ተብሎ ሲላክ መቼም አይተውም ሰምተውም እንደማያውቁ እርግጥ ነው። በሀገረ ህንዷ ታሚልናዱ ግዛት በምትገኘው ክሪሽና ክሪሽናጊሪ የተባለች ቦታ የመገኘት እድሉን ቢያገኙ ግን እንዲህ ባለው ወተት የመላላክ ስራ ምስጉን የሆነውን ውሻ ማኒን ያገኙት ነበር። የ8 አመት እድሜ ያለው ማኒ በየቀኑ 25 ሊትር ወተት ከአሳዳሪዎቹ ቤት በጋሪ ጭኖ እየጎተተ ለተረካቢዎች ሲያደርስ ድፍን ስድስት አመታት ተቆጥረዋል። አምስት ላሞችና አራት ኮርማዎችን ይዘው በወተታ ሀብት ለማስተራ የተሰማሩት አቶ ታንጋቬሉ የወተት አድራሹ ቡኒ ውሻ ማኒ አሳዳሪ ናቸው። ገና የአንድ ሳምንት ቡችላ ሳለ ጎዳና ላይ ወድቆ ያገኙትን ማኒ እቤታቸው ወስደው ያሳደጉት የገቡት አቶ ታንጋቬሉ ማኒ ሁለት ዓመት ሲሞላው ነበር እየተላላከ ከቤታቸው ወተት በጋሪ ጭኖ ለወተት ተረካቢዎች እንዲያደርስ አድርገው ሊያሰለጥኑት የተነሱት። እንዲህ ያለው ሀሳብ የተከሰተላቸው ደግሞ እንዲሁ ከሰማይ ወርዶ እንዳይመስሎት። አሳዳሪው አቶ ታንጋቬሉ ወተት አልበው ወደ ተረካቢዎቻቸው ሊያደርሱ ጉዞ ሲጀምሩ ሁሌም አጅቧቸው የሚሄደው ማኒ መሄጃ መመለሻውን መነሻ መድረሻውን ጠንቅቆ እንደሚያውቀው የተረዱት አቶ ታንጋቬሉ መንገዱን ካወቀው እኔ ከምደክም ለምን እሱ ወተቱን እንዲያደርስ አልከው ብለው ያስባሉ። ማሰብ ብቻ ማይደል ታዲያ ማኒ የሚላከውን ወተት ተሸክሞ የሚጎትትበት ጋሪ እዛው ቤታቸው ውስጥ አዘጋጁለትና ስራውን ማቀላጠፍ እንዲችል ትንሽ አለማመዱት እና ይኸው ከዚያን ጊዜ አንስቶ አሳዳሪውን ከድካም እፎይ ያስ ብሎ ወተት የማድረሱን ስራ ያቀላጥፍ የገባው ማኒ ጋሪው ላይ ተደላልሎ የሚቀመጥለትን ወተት ሁሌም ጠዋትና ማታ አድርስ የተባለበት ቦታ እያደረሰ ሲኖር ስድስት አመታትን አስቆጠረ ማለት ነው እንደ ማኒ ያለ በጣም ተወዳጅ ተግባቢ ብልህና ታዛዥ ውሻ አይቻላውቅም የሚሉት አቶ ታንጋቬሉ ከልጆች ጋር መጫወት የሚወደው ማኒ የምለውን ይሰማኛል የማዘውን ነገርም በደንብ ነው የሚረዳው ሲሉ ይናገራሉ ማኒ ወተት የማድረሱን ስራ እስኪረከበኝ ድረስ ራሴ እየተሸከምኩ ነበር ወተቱን ለተረካቢዎች የማደርሰው ታዲያ ሁሌም ወተቱን ይዤ ሲሄድ ማኒ ከስሬ አይጠፋም ነበር የምንሄድበትን ትክክለኛ መንገድና ቦታ እንዲሁም ሰዓት ጠንቅቆ ነበር የሚያውቀው ይህን ተመልክቼ ነበር እኔ ከምደክም ወተት የማድረሱን ስራ ለሱ ለመስጠት ያሰብኩት ሲሉም ነው አቶ ታንጋቬሉ፣ ውሻን ወተት አድራሽ፣ መላሽ፣ ተላላኪ የማድረጉን ነገር እንዴት እንደጀመሩት የሚያስረዱት። ዛሬ ላይ ያለማንም እገዛና መንገድ ጠቋሚነት ራሱን ችሎ አድርስ የተባለው ወተት ካለምንም ወለም ዘለም የተላከበት ቦታ ወስዶ የሚያደርሰው ማኒ መጀመሪያ ሰሞን ድንገት የሆነ ነገር ቢገጥመው በሚል ልጃቸው አጅባው እንድትሄድ ያደርጉ እንደነበር፣ ከጥቂት ጊዜያት በኋላ ግን ማኒ ጉብዝናውን ማስመስከር በመቻሉና እምነት የሚጣልበት ታታሪ ሰራተኛ ሆኖ በመገኘቱ ወተት የማድረሱ ኃላፊነት ሙሉ በሙሉ በሱ ላይ እንደተጣለም አሳዳሪው አቶ ታንጋቬሉ ይናገራሉ። ደርሰው ወተት ንጽህናና ጽዳትን አብዝቶ የሚፈልግ በመሆኑ ሁሌም ወደ ስራ ከመሰማራቱ በፊት ገላውን ሙልጭ ተደርጎ የሚታጠበው ማኒ ድንገት ሽታው ሽው ብሎበት አድርስ የተባለውን ወተት ወደ ሆዱ እንዳያጋባውም በቅድሚያ የራሱ ድርሻ ተቀርቶለት ተጎንጭቶ ካጣጣመና የልቡን ካደረሰ በኋላ ነው ጉዞውን የሚጀምረው። ወዳጃችን የማኒ ታታሪነትና ታማኝነት በአሳዳሪው ዘንድ ብቻ አይደለም ታዲያ ተወዳጅነትን ያተረፈለት። ወተት የተጫነበትን ጋሪ እየጎተተ በጥንቃቄ ሲጓዝ የሚመለከቱትንም ሳያስደንቅ ሳያስገርም እንዲሁም ሳያስደስትም አልቀር አልቀረም እንደውም፣ አንዳንዶች ስራውን አድንቀው ብስኩት እየገዙ ይሸልሙትም ይዘዋል።